የትኛውም ስኬት በአንድ ጀንበር የሚመጣ አይደለም። በየቀኑ ትናንሽ እርምጃዎችን የመውሰድ ወደኋላ የማይል ጽናትን የመላበስ እንዲሁም ከተለያዩ ክስተቶች የመማር ውጤት ነው። ይህን ስንል ልጆቻችን እነዚህና ሌሎችን ፈተናዎች ያለፉ መሆኑን ለማስታወስም ጭምር ነው። የዛሬ ተሸላሚ ተማሪዎቻችን፣ እነዚህ ትምህርቶች አልፋችሁ እንደመጣችሁ ማንም አይጠራጠርም። በመሆኑ የዛሬው ስኬት የዋናው የስኬት ጉዟችሁ መጀመሪያ እንጂ መጨረሻው ስላልሆነ ከዚህ የበለጠ ለመትጋት አሸንፎ ለመውጣት ከተለያዩ ነባራዊ ሁኔታዎች ጋር ራስን ለማላመድ በስነ ልቦናም ጭምር ዝግጁ እንድትሆኑ እና ለቀጣይ ታናሽና እህትና ወንድሞቻችሁ አርአያ እንድትሆኑ አደራ ለመስጠት የተዘጋጀ መድረክ መሆኑን ላሳውቃችሁ እወዳለሁ። ሁላችሁም እንደምታውቁት ባለፉት ሶስት ተከታታይ ዓመታት የክልላችን ትምህርት ስራ በሰፊው በሰው ሰራሽና ተፈጥሯዊ ችግሮች እየተፈተነ ይገኛል። የገጠመን ፈተና በትምህርት ተሳትፎና ተደራሽነት እንዲሁም ጥራቱ ላይ ያደረሰው እና እያሳደረ ያለው ተጽዕኖ ከባድ ቢሆንም የክልላችን ማህበረሰብ ለትምህርት የሚሰጠው ዋጋ ከፍተኛ ስለነበር አሁን ውጤታማ ልጆችን ከማውጣትና ከማፍራት ያገደን ኃይል አልነበረም። ሆኖም ግን የገጠመንን ችግር ፈጥነን ማስተካከል ካልቻለም በቀጣይነት ተወዳዳሪና ብቁ ተማሪዎችና ወጣቶችን ለማውጣት የምናደርገውን ጥረት እንቅፋት መሆኑ አይቀርም። በዚህ ችግር ምክንያት አላማቸው የተስተጓጎለ፣ ስነ ልቦናቸው የተጎዳ ተማሪዎችና ወላጆች እንዲሁም መምህራን እና ርዕሰ መምህራን ሱፐርቫይዘሮች፣ እንዲሁም ማፈረሰቡ ሰፊ ነው። በተለይ በ2016 እና 17 የትምህርት ዘመን በክልላችን በሚሊዮኖች የሚቆጠሩ ተማሪዎች ለትምህርት ገበታ አድርገው ከርመዋል። በርካታ ትምህርት ቤቶች ትምህርት ሳይሰጡ ተዘግተው ቆይተዋል። በአስር ሺዎች የሚቆጠሩ መምህራን ከስራ ገበታ ውጭ ሆነው ከርመዋል። ጥቂት የማይባሉ ትምህርት ቤቶች ከቀላል እስከ ከባድ መምር ደርሶባቸዋል። ይህ ትምህርት ከፍተኛ ዋጋ በሚሰጠው ማህበረሰባችን ላይ የስነ ልቦና ጫና ያሳድራል። በተለይም እንደዛሬው ተሸላሚ ተማሪዎች ብሩህ አእምሮ ባለቤት የሆኑ ልጆቻችንን በብዙ ያሳጣል ይገኛል። ክቡራንና ክቡራት፣ ክቡር ተሸላሚ ተማሪዎቻችን ባለፉት ሶስት የትምህርት ዘመናት አስራ ሁለተኛ ክፍል ከተፈተኑ ተማሪዎች መካከል ሀምሳ ፐርሰንት እና ከዚያ በላይ ውጤት በማምጣት ወደ ዩኒቨርሲቲ መግባት የቻሉት በሀያ አስራ አራት አመተ ምህረት ሶስት ነጥብ ስድስት ፐርሰንት፣ በሀያ አስራ አምስት አራት ነጥብ አንድ ፐርሰንት፣ በሀያ አስራ ስድስት ስድስት ነጥብ ስድስት ፐርሰንት ያክል ተማሪዎች ናቸው። ይህም ውጤት እንደ ሀገር ከነበረው አማካኝ ውጤት በላይ መሆኑ ተስፋ ሰጪ ቢሆኑ እንደ አማራ ክልልና ክልላችን ሕዝብ ለትምህርት ከሚሰጠው ትኩረት አኳያ በቂ አይደለም። ከፍተኛ ውጤት በማስመዝገብ ረገድበት ላይ በ2446946 ተማሪዎች ተፈትነው ሰባ ተማሪዎች ብቻ ከ730ና ከዚያ በላይ አብጦ ካለፉት ውስጥ ማ ከፍተኛ ውጤት ከ6 በላይ የሸለምናቸው ማለት ነው። በ2521023 ተማሪዎች ተፈትነው 60 ተማሪዎች ናቸው ሃይስኮረር ብለን የሸለምናቸው ወይም ውቅና የሰጠናቸው በ2016 ምን ያህል ተፈታኙ እየቀነሰ እንደመጣ ማወቅ ያስፈልጋል። ዘጠና አምስት ሺ ስምንት መቶ ሰባ ዘጠኝ ተማሪዎች ተፈትነው ሁለት መቶ አስራ ዘጠኝ ተማሪዎች ከስድስት መቶ አምስት መቶ እና ከዚያ በላይ ያምጠው እውቅና ሰጠናል። በሀያ አስራ ሰባት የትምህርት ዘመን በትምህርት ተሳትፎ እና ፍትሐዊ ረገድ የገጠመን ፈተና ለማለፍ በርካታ ስራዎች እንደመስራት ጥረት አድርገናል። በተለይም ብሔራዊ ፈተና የሚወስዱ አስራ ሁለተኛ ክፍል ተማሪዎች የተለየ ዝግጅትና ውጤታማ የሚያደርጉት ተግባራት ለመስራት ጥረት እናደርጋለን። የትምህርት ስራ በተከታታይ ደመዘገጅሆኑ ብርቱ ጥረቶችን ያደርገናል። የክልሉ አስተባባሪና የምክር ቤት አባላትም ለዚህ ብርቱ ጥረትና ድጋፍ ሲያደርጉልን ቆይተዋል። ማመስገን እፈልጋለሁ። ብሔራዊ ክልል የሚወስዱ አስራ ሁለተኛ ክፍል ተማሪዎችን በተለየ ሁኔታ እቅድ በማዘጋጀትና ቀድሞ በማውረድ የትምህርት መዋቅራችን ልዩ ሁኔታ ተማሪዎችን እንዲያበቃና የአዳትራ ፕሮግራሞች ጭምር ምቹ ሁኔታ ባለባቸው አካባቢዎች እንዲያደራጁ ለማድረግ ብዙቱ ስራዎችን ስንሰራ ቆይተናል። በዚህም ውጤት አስመዝግበንበታል። ይህም በመሆኑ በአንጻራዊነት ከባለፈው ዓመት ከተመዘገበ ውጤት ከፍተኛ መሻሻል አሳይተናል። ፈተናውን ከወሰዱ 94,668 ተማሪዎች መካከል 12.5 ፐርሰንት የሚሆኑ ተማሪዎች የዩኒቨርሲቲ መግቢያ ውጤት አስመዝግበዋል። ይህም እንደ ሀገር ከተመዘገበው ስምንት ነጥብ አራት ፐርሰንት አማካይ ውጤት በላይ ነው። ከአዲስ አበባና ከሀረር ከሀረሪ ክልል ቀጥሎ ክልላችን በሶስተኛ ደረጃ ይገኛል። ከፍተኛ ውጤት በማስመዝገብ በኩልም በክልላችን አራት መቶ ሀምሳ ሁለት ተማሪዎች አምስት መቶ እና ከዚያ በላይ ውጤት አስመዝግበዋል። ሁላችን ወራ አንደሰጡ እያሳለፍን ያለነውን ፈተና ስናይ ይህን እኛን ብቻ ሳይሆን ማንንም የሚያስገርምና ከፍተኛ ለውጥ ያሳየንበት በርቱ ተበራቶ የሚያስችል እንቁልጆች እንዳሉ ማሳያችን ተስፋችን ነው። ይህንን እንግዲህ ካሳለፍነው ፈተና አንጻር እያየን ማመስገን ቢገባል በቂና ቅጽሞ ማለት ግን አይቻልም። በ2017 ብሔራዊ ፈተናው ካስፈተኑ ትምህርት ቤቶች መካከልም ያስፈተኗቸውን ተማሪዎች ሙሉ በሙሉ ያሳለፉ ሰባት ትምህርት ቤቶች አሉ። ለእነዚህም ርዕሰ መምህራንና ሱፐርቫይዘሮች የእነሱ ጥረት ስለሆነ ሞራል ሊሰጡ ይፈለጋል። በክልላቸ ክልል ለተመዘገበው ውጤት ከላይ እስከታች የሰራችው የትምህርት መዋቅራችን ለተከበርተታችሁ የሠራቸው ቆንጆ ተማሪዎቻችን ለተማሪዎች ውጤት መመዝገብ የደገፋቸውን የክልል አስተባባሪዎች እና መራሮች፣ ወላጆች በሙሉ በክልሉ ተማሪ ችሰት ከፋለልስጋላይ ማቅረብ ፈልጋለሁ። ነገር ግን አንድም ተማሪ አላሳለፉ ስልሳ አንድ ትምህርት ቤቶች አሉ። ይህንንም እንደ ቀላል ምናየው ስላልሆነ ጥብቅ ክትትልና ድጋፍ እናደርጋለን። ማስተካከል ማይቻል ከሆኑም አስፈላጊውን መውሰድ እንደምንፈልግ ማሳወቅ ፈልጋለሁ። ክቡራና ክቡራት፣ ውድ ተሸላሚ ተማሪዎች፣ ስለ ትምህርት ስናነሳ ሁልጊዜ የማይረሳው ጉዳይ ስለ ቀጣዩ ትውልድና ሀገር ሰላም፣ ልማት፣ ብልጽግና ማሳኪያ መንገድ ቁልፉን እየፈለግን መሆኑን ነው። ምክንያቱም የትምህርት ጥራት ተገቢነትና ተደራሽነት ሳያረጋግጥ ያደገ የለማ የበለጸገ ሀገር ከሆነ ክልል የለምና፣ ውድ ተሸላሚ ተማሪዎቻችን እናንተና ሌሎች እህትና ወንድሞቻችሁ የአንደኛው ክፍለ ዘመን ተማሪዎች ናቸው። እስካሁን ቆይታችሁ ከእስካሁን ቆይታችሁ ለየት ባለ መንገድ እራሳችሁን፣ ጊዜያችሁን፣ አካሄዳችሁን በራሳችሁ መንገድ ልትመሩ ነው። ለዚያም አንድ እርምጃ እየሄዳችሁ ነው። ስለዚህ ከእናንተ የሚጠበቁ ቁልፍ ባህሪያት ውስጥ ጥቂቱን ማስታወስ ፈልጋለሁ። ዩኒቨርሲቲም ስትሆኑ በሌላው ህይወት መንገዳቸው ሊሆን መጀመሪያው ከእናንተ እንቁ ልጆቻችን እና ከሌሎች ወንድሞቻችን የሚፈለገው ትብብር ነው። ትብብር የዘመናዊው ዓለም የተፈጥሮ ትስስርን የሚያንጸባርቅ ነው። ይህንን ክሎት በአካልም ሆነ በተጨባጭ በቡድን ውስጥ በብቃት የመስራት ችሎታንም ጭምር ያካትታል። የትብብር ተማሪዎች የጋራ ግቦችን ለማሳካት በመግባባት ሀሳቦችን በመጋራት እና ሀብቶችን በማዋሃድ የተካሉ ናቸው። የቡድን ዳይናሚክስን እንዴት ማሰስ እንደሚቻል በግለሰባዊ ጥንካሬዎች ላይ ተመስርተው ተግባራትን መመደብና የተለያዩ አመለካከቶችን እየገመገቡ መግባባት ላይ መድረስ እንደሚችሉና ውጤታማ እንደሚሆኑ ይገነዘባሉ የትብብር ክህሎትን ማዳበር በአብዛኛዎቹ ሙያዊ አካባቢዎች ለሚፈለገው የቡድን ስራ እንድትዘጋጁ ብቻ ሳይሆን ማህበራዊና ስሜታዊ ወይም ኢሞሽናል የምንለው ትምህርታችሁንም እንደሚያሳድግላቸው አሁን አለው በግላዊ እና በሙያዊ ካምፕ ውስጥም ተቃሚ የሆኑትን የመተሳሰብ የመደማመጥና የመደራደር ችሎታን ያሳድግላቸዋል። ሁለተኛው ከእናንተ የሚጠበቀው ፈጠራና ፈጠራ ነው። ፈጠራና ፈጠራ ክሬቲቪቲ ኢኖቬሽን የምንለውን ማለት የተለያየ ባህል ስላላቸው ፈጠራ በአንደኛው ክፍለ ዘመን ትምህርት ላይ ቁልፍና ወሳኝ ናቸው። ይህ ከማህበራዊ ባህላዊ ማዕቀፎች ውጭ ማሰብን ለአዳዲስ ሀሳቦች ክፍት ሆነን እና ችግሮችን በአዲስ መንገድ መቅረብና መቅረፍን ያካትታል። የፈጠራና የፈጠራ ተማሪዎች የኪነ ጥበብ ወይም የምናባዊ ጥረቶች የተሳኩ ብቻ ሳይሆን እነዚህን ባህሪያት ለችግሮች መፍቻልነት በመተግበር ላይ ጭምር ከፍተኛ አቅም ይኖራቸዋል። እንደነዚህ ያሉ ተማሪዎች ብዙ ጊዜ ኃላፊነትን ለመውሰድ አዳዲስ ነባራዊ ሁኔታዎችን ለመቀበልና የተለያዩ መፍትሄዎች ለመሞከር ዝግጁ ናቸው። ተግዳሮቶችን ለፈጠራ እንደ ድል ያይነታል። እንዲሁም በውድቀት አይደናቀፉም፣ ብዙውን ጊዜ ለስኬት መውጫ አድርገው ይጠቀሙበታል። እናንተ ለዚህ ፍንጭ አሳይታችኋል። በዚህ ፈተና ውስጥ ናቸው። ያጋጠሙን ፈተናዎች እንደ ብቻ አጋጣሚ ተጠቅማችሁ ከፍተኛ ውጤት ያስመዘገባችሁ አንዱ የዚህ የራሳችሁ እውቀትና ሃቅም እንደሆነ ማሳደግ እንደሚገባ ማሳሰብ ፈልጋለሁ። በተጨማሪ በተማሪዎች ውስጥ ፈጠራና ፈጠራ ማበረታታት የማወቅ ውግትን እና የህይወት ዘመንን የመማር ፍቅርን ያሳድጋሉ። ባህላዊ መፍትሔዎችን የዘመናዊ ተግዳሮቶችን ውስብስብ ችግሮች የማይፈቱትና አለም ውስጥ እነዚህ ባህሪያት በዚያም በዚህም ቢሆን አስፈላጊነታቸውንና አስተዳደራቸውን በማወቅና ራሳቸውና ጓደኞቻቸውን ለዚህ ዝግጁ በማድረግ በኩል ትልቅ ሮል አላቸው። ሶስተኛው ተፈላጊ ችሎታችሁ ሂሳዊ አስተሳሰብ ወይም ክሪቲካል ቲንኪንግ የምንለው ነው። የስነ ልቦና ባለሙያ የሆኑት ሮበርት ስሪንግ እንደሚያነሱት ቆሳዊ አስተሳሰብ ሰዎችን ሂሳዊ አስተሳሰብ ሰዎችን ችግሮችን ለመፍታት የማይቀለበስ ውሳኔ ለመወሰን እና አዳዲስ ትንስ ሀሳቦችን ለመማር የሚጠቀሙባቸው የአእምሮ ሂደቶች፣ ስልቶችና ውክልናዎች ናቸው በማለት ይገልጻሉ ከግምገማ ከተሞክሮ ከማሰላሰብ ከማሰብ ወይም ከመግባቢያ መንገዶች የተሰበሰበውን ወይም የመነጨውን መረጃ የመተግበር የመተንተን የማዋሀድና የመገምገም ሂደትን ጭምር ያካትታል ስለዚህ እነዚህን ማድረግ ከእናንተ ልጆቻችን ይጠበቃል ማለት ለዚህ ደግሞ ግልጸኝነት ትክክለኝነት ወጥነት ተገቢነት ትክክለኛ ማስረጃ መያዝ ጥሩ ምክንያት መፈለግ ጥልቅና ስፋት ፍታዊነት ያሉ ዋና ዋና እሴቶች ናቸው መረጃ በጥንቃቄ እና በማስተዋል መተንተን መገምገም እና ማዋሃድ መቻል ነው። ችግሮችን በተለያዩ አካባቢዎች መመልከት እና የተለያዩ አመለካከቶችን መጠቀም ግምቶችን መጠየቅ እና አድሏዊነትን መለየት ያስፈልጋል። አራተኛው የሚያስፈልጋችሁ ሀቅም አቅም መሆኑ ከመደበኛ ትምህርት በተጨማሪ መጣጥፎችን ማንበብ፣ የውጭ ቋንቋ መማር የተማሪዎችን የተማራችሁትን ክሎት ተጨማሪ አቅም በመጨመር የአካባቢያችሁ ላይ የሚታዩ ነገሮችና ወቅታዊነትን ጭምር እያገናዘቡ መተንተንን ይጨምራል። ቀደም ሲል እንደገለጽ ነው ቴክኖሎጂ በሁሉም ሕይወታችሁ ገጽታ ላይ ተጽዕኖ እየፈጠረ ነው። የዛሬው ገበያ በቴክኖሎጂ ውጭ የሚያራምድ አይደለም። ስለዚህ የአንደኛው ክፍለ ዘመን ተማሪዎች ቴክኖሎጂያዊ አቅም ጭምር የሚያስፈልጋችሁ ናቸው ማለት ነው ከዚህ በተጨማሪ ለማህበራዊና ጤናማ ህይወታችሁ እንዳትስስራችሁ በዩኒቨርሲቲ ህይወታችሁ ይሁን በቀሪ ዘመናችሁ ከተለያዩ ብሔር ብሔረሰቦችና ባህሎች ጋር በመተባበር አዳዲስ ቋንቋ መማር ንወዘድ በመተግበር ጤናማ ህይወት ኑሯችሁ ሀሳባችሁና ግባችሁን እንድታሳኩ ለዚያ በራሳችሁ እንድታዘጋጁ አነራ ማለት ፈልጋለሁ። ክቡራና ክቡራት ረጅሙን ጊዜ በአንድ እርምጃ ይጀመራልና እንደሚሉ አባቶቻችን የልጆቻችን የወደፊት የትምህርት ህይወታቸው የሚጀምረው ዛሬ ላይ እድሜያቸው ለትምህርት የደረሱ ልጆችን ትምህርት ቤት ስናስመዘግነው እና በስነ ምግባር የተገነቡ በአመለካከትና በእውቀት የዳበሩ ቴክኖሎጂን የሚጠቀሙ ወይም የሚያላምዱ ስራ ፈጣሪና የነገ ሀገር ተረካቢ ዜጎችን ለማፍራት እኔና እናንተ ኃላፊነት አለብን። ስለዚህ ቤታቸው ያሉ ተማሪዎቻችን ወይም ልጆቻችን ወደ ትምህርት ቤት እንዲመጡ የሁላችንን ርብርብ ስለሚጠይቅ አደራ ማለት እፈልጋለሁ።